ቆይ ማንን ለማሰጣት ነው? አባታችን ከሞተ በኋላ በርሽን ዘግተሽ የምትነፈርቅ፣ ዝም አታያትም። በዛ ቤት እኮ የቤቱ ተወዳጅ ለመሆን ነው እንደዚህ የምታደርገው። ለነገሩ አምንት አድርግ። አባታችን ነፍሱን አይማሩና እኛን ከወለደ ልጆች ይልቅ የሚያደለው እኮ የትም ተጥላ ልተገኘች ወፍ ዘራሽ ነው። ምንድን ነው ያልሽው? ሰምተሻታል? እያወራች ያለችው ስለሌላ ሰው አይደለም፣ ስለ አንቺ ነው። አንቺ ማለት መምጫሽን የማታውቂ ወፍ ዘራሽ ነው። በቃችሁ። ቆይ ለኔ ያላችሁ ጥላቻ ምን ያክል አላታችሁ ላይ ቢወጣ ነው? ከአንድ ማህፀን ተገኝተን በር ላይ ተጥለሽ የተገኘሽ ወብ ሰራሽ ልሽ የምትሉኝ ካላመሽ እኮ ማየ መጠየቅ ትችያለሽ። ለምን ይመስልሻል ከልጅነታችን ጀምሮ እንደዚህ የምንጠላሽ? ተራና ዲቃላስ ነው ሽኖ። በቃሽ! አንቺ ራሳሽ በቃሽ! ተረገማችሁ። ምን ነግረውሽ ነው? እውነቱን የነገርናት ነገርናት። ቆይ አሁን አባዬ ሞቱ የለ እንዲ እዚህ ምን ትሰራለች? እማዬ እህቴ እውነቷን ነው። ቤታችንን ለቀን ልትወጣ እንፈልጋለን። እኔ ማንንም ወፍ ዘራሽ ቀላቢ አይደለንም። አንቺ እማዬ እውነቴን ነው፣ ደግመሽ ይህንን ቃል ልጄ ፊት ብትጠቀሚ በጥርሴ ዘልዝዬ ፈጣሪያ የለመነኝ ቡጭቅጭቅ ነው ማድረግሽ። አንቺንም ይጨምራል። እኔ በር ላይ ተጥዬ ተገኘሁ ልጅ ነኝ እንዴ እማዬ ቆይ ማነው እንደዚህ ያለሽ? እኛ ነን እንደዚህ ያልናት። ምን ነው ተሳስተሻል ልትይ ነው? አባታችን ከኛ ይልቅ ለሷ ነበር የሚያደለው። ለእኛ አንድ ቀን እንኳን ፍቅር ኖሮት አያውቅም። እንኳን አባታችሁ፣ እኔ በማኅፀኔ ዘጠኝ ወር የተሸከምኳችሁ እናታችሁ እንኳን እንዴት እንደምጠላችሁ ባወቃችሁ። ይህ ሁሉ ነገር የሆነው በዚች መብጫ በማይታወቅ ምናምንቴ ምክንያት ነው። በያመችኝ የማየ መሽኝ አባዬ ይችልጅ ልጅ ለምን አንድ ቀን ተናገራችኋት ብሎ እኔና ህ በርበሬ ያጥነን ነበረ። ለምን አንቺም እንደዛ አታደርጊም? ምን ከዚህ ቤት ለቃ እንድትወጣ፣ ካለበለዚያ ግን እማዬ፣ ካለበለዚያ ምን አባታቸው ልታመጠው ነው? አለበለዚያማ ይሄ ቤት ለቃ ማትወጣ ከሆነ የምናመጠው እናሳያቸዋለን። የሰው ልጅ ወለድኩ ብሎ እንደ እሳት ወጃል። አባታቸውን አቃጣው ደርፉት። አሁን ደግሞ እኔ እና ልጅ የቀረናቸው። ደህና ነሽ የእኔ ልጅ? ልጅ የእኔ ልጅ ወይ? አዎ ያውም ተወዳጇ ልጄ እኔም ከማንም በላይ ነው የምወድሽ። ግን ደግሞ እማዬ አሁን እነጎ የተናገሩት ነገር ፈጥረው አይመስለኝም። ስለዚህ አሁን ስለ ማንነቴ አንቺ ትነግሪኛለሽ እባክሽ። የእኔ ልጅ እማዬ አሁን የምትነግሪኝ ታሪክ ምንም ቢሆን ያንቺን እናትነት አይቀይረውም። ግን ደግሞ ማንነቴን ማወቅ መሰረቴን የመረዳት መብት አለኝ።

እሽ፣ ቃል ገብትሽልኝ አይደል? ይህ ታሪክ በእኔ እናትነት ላይ ምንም አይነት ለውጥ እንደማያመጣ ቃል ገብትሽልኝ አይደል? የኔልች ይ ቆጅ ማኅፀን ውስጥ በረጦ ከመስማት ሌላ ምንም ያም ነገር ይኖራል። ከኔ ማኅፀን ውስጥ አለመወለድሽ ምንም የሚቀይረው እውነት የለም። እኔ ትናንትም፣ ዛሬም ነገም እናትሽ ነኝ። ያልኳት ነገር ይልቅ የሰማሁበት መንገድ ይበልጥ ውስጤና። ደግሞ እነዚህ እርጉሞች ይህንን ነገር ለአንቺ ለመንገር የአባታቸው ሞት ነበር ለካ የሚጠብቁት። እንዴት ግን ሰው ሁለት እርጉሞች ይወልዳል? ቆይ ግን ይህን እንዴት ሊያውቁ ቻሉ? እኔ በር ላይ ተጥዬ እንደተገኘው እንዴት ሁለቱም ሊያውቁ ቻሉ? ከስድስት አመት በፊት ነበረ እኔ እና ማረ ቁጭ ብለን ስናወራ ያቺ ቡክ ተደብቃ ይሰማችን። ይህንን የተዘጋ ታሪክ በአጋጣሚ ነበር ያነሳ ነው።